በዚህ አካባቢ ብዙ ነዋሪ ሰዎች የሚኖሩበት አካባቢ ነው። ወደዚህ ከዩኒቨርሲቲው ጀምሮ ወደዚህ አካባቢ ማለት ነው። ግን በውሃ እጦት ሰዎች ብዙ ሰዎች ቤት ይሰራሉ፣ ግን አይኖሩበትም። ጠባቂ ሰዎች ናቸው የሚኖሩበት። ይሄ አዲስ መንደር ከመሆኑም ጋር ተያይዞ ተሸንሽኖ ሰዎች ቤት ይሰራሉ፣ ግን የውሃ ችግር የውሃ ማጣት ብዙ ያው ሰዎችን እዚህ ሽጠው እንዲሄዱ የሚያስገድድበት ሁኔታ ነበር። እርግጥ ነው ይህ በዲላ ከተማ ባለፉት አስርተ ዓመታት በአዲስ መልኩ የተመሠረተው የኦዳ ያአው ቀበሌ የሚገኙ ነዋሪዎች ያሳለፉት እውነት ነው። እዚህ ብዙ ሰዎች ቤት ሰርተው ከቤተሰቦቻቸው ጋር የተሻለ ሕይወትን መኖር ቢያልሙም የንጹህ መጠጥ ውሃ አቅርቦት ግን እጅጉን እጥረት ያለበት መሆኑ ለዓመታት ነዋሪውን በብዙ ፈትኗል። ይሄ አካባቢ እኛ መንደር የውሃ ዝርጋታም ካለመኖሩ የተያያዘ ከመነሻው የውሃ እጥረት ስላለ ዝርጋታም ስላልተደረገ ውሃ በጣም እንቸገር ነበር። ውሃ አለ ወንዝ አለ። እዚህ አካባቢ የወንዝ ውሃ ደግሞ ብዙ የውሀ ወለድ በሽታዎችን ያስከትላል። ያንን ምንድን ነው የምናደርገው? ያንን ቀድተን መጠጣት ስለሚከብደን ኪኔቶ መልክ እየሰራ ነበር ስንጠጣ የነበረው የሆነ ጊዜ በጣም በቃ። እዚህ ሰፈር እኔ ከሌላ አካባቢ ነው የመጣሁት፣ ቢሆንም ግን እዚህ ሰፈር ለውሃ ሲባል ባንኑር የሚል ነገር አንዳንዴ፣ በቃ ሌላ አካባቢ ላይ ውሃ ሲፈስ ቧንቧ ሲፈስ በጣም ነበረ የሚያስቀና በአዲሱ የደቡብ ኢትዮጵያ ክልል ከሚገኙ ሶስት ዋና ከተሞች አንዷ በሆነችው ዲላ በእርግጥም እንደ ኦዳ ያኦ ቀበሌ ሁሉ የከተማዋ ነባር የሆኑት አካባቢዎች ዘንድም ይኸው የንጹህ መጠጥ ውሃ እጥረቱ ዋነኛ ችግር ከሆነ ዋል አደር ብሏል። የዚህ ችግር ዋነኛ መንስኤ ደግሞ የውሃ አገልግሎቱ የከተማዋን አሁናዊ እድገትና የህዝብ ብዛት ታሳቢ አለማድረጉ መሆኑም ተገልጿል። እንኳን በዚህ አዲስ በተመሰረተው አካባቢ ቀርቶ በዋናው ከተማው በተመሰረተበት ቦታ አካባቢ ራሱ የውሃ ትልቅ ችግር የነበረበት ጊዜ ነበረ። እንደምታውቁት ዲላ ከኢትዮጵያ ውስጥም ከምትታወቅ የንግድ ከተሞች ውስጥ አንዷ ናት። በተለይ ከቡና ግብይት ጋር ተያይዞ ከተማዋን ይበልጥ ታዋቂ እንዲያደርግና ያደረጋት እንደሆነ ይታወቃል። ከዚህ ጋር ተያይዞ ከተማው እያደገ ከመምጣቱ ጋር ተያይዞ በ1974 የውሃ አቅርቦቱን ለማሻሻል በውሃ ሀብት ሚኒስቴርም በወቅቱ በአስራ ዘጠኝ ሰባ አራት የወንዝ ማጣሪያ ተቋም በመገንባት የህዝቡን የውሃ አቅርቦት ለማሻሻል ተሰርቷል። ከዛ በኋላም በአስራ ዘጠኝ ሰማንያዎቹ አካባቢም ዘጠና ድረስ የተለያዩ ጥልቅ ጉድጓዶች በተለያዩ ፕሮግራሞች እየተቆፈሩ የውሃ ምርቱን ለመጨመር ተሞክሮ ተደርጓል። እንደዛም እያደገ እስከ 2000 ዓመተ ምህረት ድረስም የተለያዩ ተቋማትም አሁንም በክልል ድጋፍ በተለያዩ ፓርትነሮች ድጋፍ ጉርጓዶች እየተቆፈሩ አገልግሎት እየሰጠ እንደነበረ ይታወቃል። ያም ሆኖ ግን የከተማው እድገት ካለው ፍጥነት ጋር ተያይዞ የውሃ አቅርቦቱ ላይ ፈተና ሆኖ እንደነበረ ሁላችንም የምናውቀው ነው። ትልቅ ችግር ነው የነበረው በውሃ ዙሪያ ምክንያቱም አንዳንዴ በ15 ቀን አንዴ ወርዳል ይባላል። ከሌሊቱ 8 ሰዓት ዘጠኝ ሰዓት ጠብቀን አተን ሁሉ የማናገኝበት ጊዜ አለ። ስለዚህ ያው እናገኛለን የሚለው ነገር ብዙም አይታሰብም። እንዲህ ግን አንዳንዴ በወርም በ15 ቀን እንዴ የተወሰነ ውሃ እናገኝ ነበር። አዎ ከዚህ በፊት የነበረው የውሃ አቅርቦት በጣም በከፍተኛ ሁኔታ ችግር የነበረበት ነው። ከህብረተሰቡ ፍላጎት ጋር ያልተገናኘ በአስራ አምስት ቀን አንዳንድ ቦታ በወራ አንዴ እየሰጠን አንዳንድ አካባቢዎች ደግሞ በዓመት ሁሉ መስጠት የማንችልበት ሁኔታ ውስጥ ሆነን አገልግሎት እየሰጠን የነበረበት ሁኔታ አለ እና በጣም ከፍተኛ ችግር የነበረበት ሁኔታ ነው የነበረው ውሃ በግዢ በመኪና የምናስመጣው አንድ ሺ ሊትር ሶስት መቶ ብር ለአንድ ሺ ሊትር ደግሞ አይመጡልንም። አንዳንድ ጊዜ አንመጣም ይሉናል። ሁለት ሺ ሊትር በስድስት መቶ ብር፣ እሱንም ለጠዋት ወይም ለፕሮግራም ለዝግጅት፣ ለአንዳንድ ጊዜ ውሃ ሲፈለግ ለአንዳንድ ነገር በጊዜ አይመጡልንም። ዛሬ ደውለን ነገ አይነት ነገር ችግር ውስጥ ነበር የቆየ ነው ማለት ነው። ለመንደራችን በጣም ችግር ነበረ። እያንዳንዱ ነገር በገንዘብ ነው የምንገዛው። ምንም የምትገዛው ነገር ደግሞ በገንዘብ ስለማትቀይረው ለሆቴሉ ኪሰራ ነው ተጨማሪ ወጪ ነው። ያም ሆኖ ውሃ የማይገኝበት ጊዜ አለ። እንደዛም ሆኖ ከውጭ ለመግዛት በጋ ላይ ሲሆን ችግር ነበረ። ያ ትልቅ ተጽዕኖ ነበረው። አንድ ጀሪካን ውሃ አስር ብር ነው የሚቀዳው፣ ሰባት ብር ነበር የሚያመጡት፣ ከሩቅ ነው። እኛ አሁን የመጠጥ ውሃ ዶንቦስኮ የሚባልበት አይታችሁ ከሆነ ማለት ነው፣ ከዶንቦስኮ ነው ሄደን ያንን ላለመክፈል ከፈለግን ሄደን በሞተር በባጃጅ ሄደን ከዶንቦስኮ ነው ቀጥተን የምንመጣው። እንዲሁም አንድ ሞተር አለችኝ አራት አራት ጀሪካን ጭኜ ነው ለመጠጥ ከስራ መልስ። አንዳንድ ጊዜ የሚቀዳልንንም ስለምናጣ ከዛ ነበር ማመጣው። ምክንያቱም ቤት ልጆች አሉ። የመጠጧ የተገኘው ነው አንስቶ የሚጠጡት፣ የቆየ ውሃ በጀሪካን ሳምንት ከዛ በላይ የቆየው ነው። ዝም ብለን አስቀምጠነው ለመጠጥ ለብቻ፣ ለስራ ደግሞ ከወንዝ ነበር እያመጣ የምንጠቀም የነበር ነው። ከቤተሰብ አንጻር ከጤናም ጋር ተያይዘው ብዙ ጊዜ ያው ጤና ጣቢያም የሚሄድ ነገር አለ ከውሃ ወለድ በሽታዎች ጋር ተያይዞ ብዙ ቻሌንጆች ነበሩ። ታዲያ በዚህ መልኩ የዲላ ነዋሪን ያማረረው ይህ የንጹህ መጠጥ ውሃ እጦት የፈጠረው ተደራራቢ ችግር ዛሬ ታሪክ ወደ መሆን እየተቀየረ ይገኛል። በተለይም የውሃና ኢነርጂ ሚኒስቴር በውሃ ልማት ፈንድ ተዘዋዋሪ ብድር በ200 ሚሊዮን የሚያስጀምረው የከተማው የንጹህ መጠጥ ውሃ ፕሮጀክት እነሆ አሁን ተጠናቆ የነዋሪውን ተስፋ አልምልመዋል። አሁን አንድ ነው የምታዩት። ከዚህ ቀደም ግን ሁለት ታንከር ነበር። ማለት ውሃ ለማግኘት ማለት ነው። ውሃ እናስመጣለን በመኪና በቃ። ውሃ ታንከሩ ደግሞ ብዙውን ጊዜ በቃ አንዳንዴ እናስመጣለን። የሆነ ሰዓት ላይ ክፍት ነው፣ ባዶ ነው የሚሆነው። ከዛም ባዶ ሆኖ ከሚበላሽ ብለን ነው አንድ ታንከር እንደውም አውጥተን እስከ መሸጥ ድረስ ውሃ በማጣት ማለት ነው። አሁን ግን ይኸው እንደፈለግን እንሞላለን። እለት እለት አለ። ዛሬ የቀዳነውን እዛ ነው የጠጣለን። ከዚህ ቀደም ግን 15 ቀን 20 ቀን የቆየ ውሃ ብቻ የቧንቧ ይሁን ስንትም ቀን ቢቆይ እንጠጣለን እኛም ልጆቻችን። እውነት ለመናገር ትልቅ ለውጥ አለ። ውሃ ራሱ ከገዛ ለረጅም ጊዜ ነው ይሁን፣ የአዲሱ ፕሮጀክት ከፈጣ በኋላ ውሃ የሚባል ነገር እውነት ለመናገር ስቲል አሁን ብታዩ ውሃ አለ። ትልቅ ለውጥ ነው ያለው፣ የሚያበረታታ ነው። ከስድስት በላይ እንች ትልቅ እንች ቱቦ ሲዘረጋ አላመንኩኝም እኔ ዲላ ከተማ ይህንን ቱቦ የሚሞላ ውሃ ይኖረው ይሁን? እውነት ነው ወይስ እንዴት ነው? ቱቦ ሲሰፋ እኮ ውሃ ግፊት የለውም፣ ሄት አምጥታችሁት ልትሞሉት ነው እያልኩ መሀንዲሶቹን እስከ መጠየቅ የደረስኩበት ሂደት ነበረ። በወቅቱ ተጠናቆ ገንዳዎች ያሉበት አካባቢ፣ እዛ ሪዘርቫይሮቹም ጋም ሄደው የማየት እድሉ ነበረኝ። እኔ በሞተር እጃ አይቻሉ በጣም ትልቅ ሪዘርቫይር ነው። ብዙ ሺህ ሜትር ሚሊሜትር ኪዩብ የሚይዝ ነው። ለከተማችን በጣም በቃ በጣም ነው ደስ ያለኝ። ከአልምናት ፈንድ ጋር ካሉ ብድር የማፈላለግ ሂደቶች ከተጠናቀቁ በኋላ በመጀመሪያው ፌዝ ላይ የጥልቅ ጉድጓድ ቁፋሮ ነው። የጥልቅ ጉድጓድ ቁፋሬው አራት ጥልቅ ጉድጓድ በማስቆፈር አራት ፕሮጀክቶችን በ2009 10 ድረስ በማጠናቀቅ የጀመረበት ሁኔታ ነው ያለው። ከዛ በኋላ ደግሞ በ2 12-13 ላይ ኤሌክትሮ መካኒካል ስራዎችን እንትን ያለ የግንባታ ውል በመፈራረም ፕሮጀክቱ በዛ ሂደት ውስጥ አለፈ። እንደምታውቁት በ2017 ነው የተመረቀው የፌዴራል መንግስት ኢትዮጵያ ውስጥ ያለው ከፍተኛ የሆነ የውሃ ችግር ለመፍታት በተለይ ከለውጡ ወዲህ በጣም ብዙ ስራዎችን እየሰራ ይገኛል። በደቡብ ኢትዮጵያ በድምሩ የተጀመሩ በቅርብ የሚጀመሩትንም አጠቃለው ከዓለም ባንክም ከብድርም በገንዘብ ስምንት ቢሊየን በሚሆን ገንዘብ አደም 6 ሚሊየን የሚሆን ማህበረሰባችን ተጠቃሚ እንዲሆን ከፍተኛ ስራ እየሰራን እንገኛለን። እንደ ክልላችን የውሃ ሽፋን ወደ 52 ፐርሰንት አካባቢ ነው የሚገኘው። ማለት በገጠር ወደ 50ና ከተማ ላይ 62 ፐርሰንት አካባቢ ነው ያለ ነው። ከነዚህ አሁን ያው እንደ ክልል 52 ፐርሰንት ላይ እንገኛለን። ሌላው በነዚህ ከውሃ ከወተረ ፈን ጋር እየሰራ ነው ያላቸው ፕሮጀክቶች አሉ። በቁጥር በባስኬት ፈንድ 6 እነዚህ በዋሽ በኩል የሚሰሩ አጠቃላይ አስር ናቸው። ከነዚህ ውስጥ እንግዲህ አንዱ ዲላ ነው። የዲላ መጠጧ ፕሮጀክት ከጀምሮ እጅግ ዝቅተኛ የሆነ የመጠጧ ሽፋን ያለበት የነበረ ከተማ ነው። ይህን የመጠጧ ሽፋን ለማሳደግ ከጥናትና ዲዛይን ጀምሮ እስከ ግንባታ ችግሮችን ከመለየት እስከ ግንባታ ድረስ ያለውን የክልሉ መንግስት ኃላፊነት ወስዶ ከተለያዩ የመዋቅሮች ጋር በመቀናጀት ስራዎችን እየሰራ ይገኛል። በዚህም የዲላ መጠጣ ፕሮጀክት የተለያዩ ኮምፖነንቶችን በመያዝ የጥልቅ ጉድጓድ ቁፋሩን የኤሌክትሮ ሜካኒካል፣ የማጠራቀሚያ ጋኖች፣ ትልልቅ ማጠራቀሚያ ጋኖችን ከ3000 እስከ 3500 ሜትር ኪዩብ እጅግ ከክልላችን ትልቁ የሚባለው ነው። እሱን በማካተት እንዲሁም የፕሬሸር መስመሮች የማሰራጫ ከፕራይሜሪና ሴኮንደሪ የያዙ ስራዎችን እዚህ ፕሮጀክት ላይ በማካተት የማሳደግ ስራ ከነበረው በስታንዳርዱ ለህብረተሰቡ ለማድረስ የተሰራ የተሰራው በ340 ሚሊዮን ብር ወጪ ተገንብቶ አሁን ላይ ለምርቃት የበቃው ይህ የዲላ የንጹህ መጠጥ ውሃ ፕሮጀክት ለሚቀጥሉት 20 ዓመታት ከተማዋ ሊኖራት የሚገባውን የህዝብ ቁጥር ታሳቢ አድርጎም ተገንብቷል ተብሏል። እንደ ሀገር ዲላ ከተማ ውሃ ችግር በጣም አሰጋጅ እንደሆነ ይታወቅ ነበር። ውሃ በጣም ችግር ነው። ዲላ ከተማው በጣም የቆየ ከተማ ነው። ውሃ በጣም ችግር አለ። ያን ታሳቢ በማድረግ ነው በነዚህ በዋሽ ፕሮግራም በዚህ በወተር ፈንድ በኩል የገንዘብ ብድር ተገኝቶ እና ያ ግማሹ በማቺንግ ፈንድ ሁኔታ ሆኖ ነው ስራ የገባው። አሁን ባለው ወደ በዚህ በፔዝ ዋን ወደ 172 ሺህ ማህበረሰብ ነው ተጠቃሚ የሚያደርገው። ከዛ ደግሞ ቀጣይ ወደ ከዚህ ከ10 ዓመት በኋላ ወደ 273 ሺህ አካባቢ ማህበረሰቡ ይሆናል። ለ20 ዓመት ነው ዲዛይን ፔሬዱ። እስከዛ ድረስ የውሃ ችግሩን ይቀርፋል። ያው በበቂ የሚሆነ ውሃ ለማምረሰው አቅርበናል ማለት ነው። አሁን ላይ እንግዲህ እግዚአብሔር ይመስገን በጣም ጥሩ ነው። እንደውም ቀስ እያለ ሳይሆን ለውጡ በጣም በፍጥነት ምክንያቱም ፊት ከምናጣው ውሃ የተነሳ አሁን ያለው ውሃ እንድንረሳው መሰለኝ የውሃው ራሱ ፓወር ወደ ታንከር ውሃ አይወጣም ነበረ። በጀሪካን በባሊ በምናምን ነበር ለሻወር የምናስገባው። ይህ ፕሮጀክት ከመጣ በኋላ ግን ውሃ ራሱ ኃይል ስላለው ይወጣል ወደ ታንከር። ከዛ በየክፍሉ ከላይ የሚወርድ ሻወር አለ ማለት ነው። በፊት ግን ያንን አታስብም። ምክንያቱም መሬት ላይ ታንከር አለ፣ እሱ ወደ ላይ ስበ ከዛን ወደ ቤርጎቹ የሚያልፈው አሁን ግን ከዚህ ውሃ ከመጣ በኋላ ኃይልም ስላለው በየሰዓቱም ስለሚኖር ቀጥታ ታንከር ይገባል ፓምፕ እንኳን አስነስተን አናውቅም። ያለ ውሃ የሚሆን ነገር የለም። እንቅስቃሴ ሁሉ ከውሃ ጋር የተያያዘ ነው። አሁን በጣም ነው ደስ የሚለው ማለት ነመኖር እኛ ብቻ አይደለንም የማይኖሩ ሰዎች ሁሉ እየገቡ ወደ የቤታቸው እንደገና ደግሞ የጀመሩት በጅምር በውሃ ምክንያት በጅምር ቤት ይቆማል ያንን ሁሉ እየጨረሱ እየገቡበት ያሉበት ሁኔታ አለ ከውሃ ጋር ተያይዞ ምንም ጥያቄ የለው በጣም ደስተኛዎች ነን በፊት ከጅሪካን ነበር አሁን ከቧንቧ ቀርተን ውሃ ሲጠማን ልጆች ከቧንቧ ቀርተው ነው የሚጠጡት የሚያጠጡን ሀያ አራት ሰዓት አለ ውሃ ሀያ አራት ሰዓት ሙሏል ደግሞ በጣም በበቂ ሁኔታ ነው ያለው። ከዚህ በፊት የነበሩ በነባር በነባር ውሃ ሲስተም የነበሩ የውሃ ሆኖች ነበሩ። ከዛ በተጨማሪ ደግሞ እነዚህ አዳዲስ ደግሞ ትላልቅ አራት የሚሆኑ ከዚህ ከፕሮጀክት ጋር ተያይዞ የተሰራ አለ። ከዛ ውስጥ አንደኛ እነዚህን አዳዲሶችን ወደ ስራ ያስገባንበት ሁኔታ አለ። እኛ ከተማችን ከዚህ በፊት በነበረ የውሃ አቅርቦት ላይ በወር አንዴ፣ በሁለት ሳምንት አንዴ የውሃ አቅርቦት ነበር ነበር አሁን ላይ በየቀኑ የውሃ አቅርቦት እያቀረብን ያለ ነው። በተጨማሪም በአንዳንድ አካባቢዎች ላይ በሁለት ቀን አንዴ እና በየቀኑ የውሃ አቅርቦት እየሰጠን ያለ ነው እና አሁን ላይ በብዛት ተግዳሮት እየሆነብን ያለው ውሃ አቅርቦት የአቅርቦት ችግር ሳይሆን እነዚህ ካሉት የመሠረት ልማት እርጅና ጋር ተያይዞ ውሃ አቅርቦቱ ላይ ፈተና እየሆነብን ነው። በተለይም ከተማው ከዛሬ 60 እና 50 ዓመታት በፊት የተዘረጉ ያረጁ የውሃ መስመሮች መገኛ መሆኗ አሁን ላይ አዲሱን የውሃ ግፊት አቅም መቋቋም እንዲሳናቸው ያደረገ ስለመሆኑም ሰምተናል። ነባር መስመሮች የእኛ በጣም ያረጁ ናቸው እና ከአዲሱ ፕሮጀክት ጋር ሲገናኙ የግፊት አለመጣጣም ሁኔታ አለና አብዛኛው የብረት መስመሮች ናቸው፣ ጥራታቸውን ያልጠበቁ የውሃ መስመሮች ናቸው። እነዚህ ፒኤና ስራ የሚባሉ የፕላስቲክ ፓይፖች አሉ፣ የድሮ የብረት መስመሮች አሉ። እነዚህን ግፊቶች ባለመቻላቸው ከፍተኛ ተግዳሮት እየፈጠረብን ይገኛል። እኛ በተመረጡ ወደ 55 ኪሎ ሜትር ዲስትሪቢሽን ላይኖች ተዘርግተዋል። እነዚህ መጠናቸው ሳይዛቸው እስከ 125 ሚሊ ድረስ ነው የሚያልፈው ሴከንድሪ ላይ ናችን። ስለዚህ ከ125 ሚሊ በኋላ ያሉት በውሃ አገልግሎት በኩል እንደዚህ ስለሚገነቡ ምነበሩን መስመርም ታሳቢ ያደረጉ ስለሆነ እኛ ከነበሩ መስመር ጋር አገናኝተንላቸዋል። ወደ የተመረጡ ቦታዎች ግን ይህን ስራ ያው የማርጀት የምናምን አለ። ግን ሳቲስፋይድ ነው ሰው እንግዲህ ባለን ራፓ ትንሽ ባየነው ነገር ሰው ደስተኛ ነው። ግን ስራ ይጠይቃል። ይሄ የእኛ መንደር በፊት ዝርጋታ ካለመደረጉም ጋር ተያይዞ ዲዛይኑን መሰረት አድርጎ አዲስ ስለተዘረጋ በበቂ ሁኔታ እያገኘነን፣ ሌላ አካባቢ ደግሞ ዝርጋታው የበፊት የድሮ የቆየ ዝርጋታ ከመሆኑም ጋር ተያይዞ የቱቦዎቹ ከውሃው ፓወር ጋር አለመመጣጠን በየቦታው መፈነዳዳት፣ ባለሙያዎቹ ቢዚ ናቸው ሳያቸው፣ በየቦታው ይፈነዳዳል እና ያንን ብክነት ለመከላከል ይመስለኛል ውሃው ይዘጋባቸዋል። የዛን እጥረት ካልሆነ በስተቀር የውሃ አቅርቦት እጅግ በጣም በቂ ሁኔታ አለ። ታዲያኛም ይህ አሁናዊ የውሃ መስመሮቹ እየገጠማቸው የሚገኘውን ፈተና በዘለቄታዊ ፈቶ በሁሉም ጫፍ የሚገኙ የከተማዋ ነዋሪዎች እንደ ልብ ተጠቃሚ እንዲሆኑ ብሎም የውሃ አገልግሎቱ አቅሙን የበለጠ አሳድጎ የግንባታውን ብድር ወደ መመለስ በአጭር ጊዜ እንዲገባ በቀጣይ ምን ታስቧን ስንል በስተመጨረሻ ጠይቀናል። ከተማውን የሚመጥን የውሃ አቅርቦት እንዲኖር የሁሉም ባለድርሻ አካላት ተሳትፎ ወሳኝነት አለው። ከውሃ ሀብት ሚኒስተር ስንነሳ በተለይ ከነዚህ ካረጁ የውሃ መስመር ጋር ተያይዞ ያሉት ችግሮች ሰፊ ናቸው። ከከተማውም ከክልሉም አቅም በላይ ናቸው እና እነዚህ ፓይለት ሪያ አርገን እያጠና ናቸው። ጥናቶች አሉ። ከክልል ጋር ተያይዞ በአንድ ውስም ቦታ ላይ ከ30 ሚሊዮን በላይ በጀት የሚጠይቁ ናቸው። እነዚህን ደግሞ በቀጣይ ፌስቱ የፕሮጀክት ድጋፍ ተደርጎ ማሻሻያ ማድረግ ይጠይቃል። በዛ ደረጃ እኛም ዝግጅት አድርገን ዶኩመንት የማስጠናት ስራ ላይ ነው ያለ፣ ነው ከዛ ውጪ እንደ ክልል ያው ካሉት ከፕሮጀክቱ ጋር ተያይዞ እነዚህ ከቴክኒካል ከሆኑ የሙያ ድጋፍ ከመስጠት በኤሌክትሮ መካኒካል ዘርፍ ባለሙያዎችን ከማብቃት ጋር ተያይዞ ስልጠናዎችንም ሌሎችንም ጉዳዮችንም ከማመቻቸት ጋር ተያይዞ ይሄን ሰፊ ስራ ይጠይቃል። ዩቲሊቲዎችን አቅም ማሳደግ ያው ግድታ ነው የሚሆነው ምክንያቱም ይሄ ገንዘብ ወደ ኋላ የሚመለስ ገንዘብ ነው። አቅም አግኝተው ውሃ ያለ ብክነት እንጠቅመው ትንሽ ከዚህ ከክልላችን ውስጥ ካሉ ፕሮጀክቶች ዲላን ለየት የሚያደርገው እስከ አራት ሲስተም አለ። ዘመናዊ ሲስተም ነው ያለው እያንዳንዱ ቦታ ውሃ ጠብታ ያለበት የቱ ጋር ምን ያህል ውሃ ያለአግባብ የፈሰ እንዳለ የሚለካና ጌጅ የሚያደርግ ማለት ነው። ከዚህ አንጻር ዩቲሊቶችን በቅርበት ነው የምንደግፋቸው። ስልጠና ይሰጣቸዋል አቅማቸውን በየአሁን በፈደራል በኩልም ዘይቱ ደ ስልጠና ይሰጣቸዋል ውሃ አጠቃቀም በተመለከተ ከዚህ ያው ይሄን እነሱ አቅም አግኝተው ይህም ውሃም ለማህበረሰቡ በበቂ ሁኔታ አቅርበው ነገ ብድራቸው የሚመለሱበት ነው። እስካሁን ባለው ግን በውሃ ፈንድ በኩል የሚቀርበው ብድሩ በኩል ያለው ገንዘብ አልቋል። ብዙ ነገር ማችንግ ፈንድ አካባቢ ነው የሚቀረው። በአሁን ካሉ አስር ፕሮጀክቶችም ሁላ ማለት ማችንግ ፈንድ መጠበቅ መከፈል ያለበት አይል ክልሉም፣ ወረዳዎችም ዩቲቶችም አልከፈሉም። እሱን ያው አሁን ሙሉ በሙሉ ትኩረት ሰተን የሰራ ያለ ነው።